ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሩታ የዛሬ ከቤተሰቦቿ ጋር መታለች፣ የሆነ ለመናገር ማለት ነው። እኔ ሩታ እንደዚህ በቃ ከቤተሰቦቿ ጋር ስትመጣ፣ ብቻዋን ስትመጣ እኔ በጣም ነው ደስ የሚለኝ፣ ለምንደሆነ አላውቅም። እንደኔ ናችሁ? ግን ከሆናችሁ አዎነን በሉ። እኔ ምክንያቱም ለምዶ ተቃላችሁ፣ የእሷን ደስታ ነው የምፈልጉ። ገባችኋል? የእሷን ደስታ የማትፈልጉ ልትኖሩ ትችላላችሁ፣ ልክ እንደ ትናንትና ቡችሎዎች። ልክ እንዴት ነው አለ አይደለ? የሆነ ተላላኪዎች ልትኖሩ ትችላላችሁ የሩታ ደስታ ደስ የማይላችሁ ማለት ነው። ሩታ ግን ከቤተሰቦቿ ጋር ስትመጣ ደስተኛ ናት። ገባችሁ አይደለ? አንደኛ በቃ ልጇንም ከቤተሰቦቿ ጋር ሆነ በቃ በፍቅር ነው የምታሳድገው። ሲቀጥል እነዛ መጥቶ ካሜራ ደቅ ነው ልጅሽን፣ እንትን እናርግ፣ ባልሽ ሊሄድ ነው፣ ውሽማ ይዟል፣ እንደዚህ ሆኗል፣ ውጣ ወረድ ምናምን ከምትሆን ማለት ነው ከቤተሰቦቿ ጋር ፕራንክ እየሰራች እየሳቀች ትጨርሳለች ገባችሁ አይደለ። ደስተኛ ትሆናለች ማለት ነው። እናንተ ግን ትመጡና ማለት ነው ማስለቀስ እያሰበች እንድታድር ነው የምታደርጓት። ኢቨን ግን ይሄ ቪዲዮ ግን ማለት ነው ትናንትና ሙሉ ማለት እየቀረጹ በአንድ ቀን ነው መሰለኝ የሚቀርጿት። እንደው እኔ ተሰቃየው እኮ በሰው ቦታ ሆኜ እኔ ተሰቃየው። በሰው ቦታ ብሆን ምን እሆናለሁ ብዬ ማለት ነው። ምክንያቱም ሻሿ ልክ ልታስገርዝ ሄደች ቀን ነው ቢጃም ብትቀይርም ግን እነዚህ እየተቀያየሩ ያለው እኔ እኮ እኔ እኔ ልናገር ራሱ እኮ በቃ አንድ በቴን እንዴት ላርገው፣ የሆነን ለመናገር እኔ በቃ የተሰማኝን ማውራት እፈልጋለሁ፣ ግን አንድ በቴን ቁጥብ እያደረኩ ነው። እንደውም ማውራው ማለት ነው እግዚአብሔር የምሬ ነው ምላችሁ። በአንድ ቀን ነው አሁን አብረሽ ቤት የተቀረጸውም። ባለፈው ታውቃላችሁ ቲሸርት ለብሳ አራስ ሆና። ኢቭን እንኳን እኔ የዛ ቀን አላወራው በቃ ትዝታ ነው ብዬ አለፍኩኝ ማለት ነው። ምክንያቱም ከዚህ በፊት ስለሰሩበት ወይም ደግሞ ካብሪሽ ጋር በፍቅር እያሉ እየሰሩበት ቲሸርት ነው ብዬ ስለ ቲሸርቱም አላወራውም ብዙ ማለት ነው። ግን አራስ ሆና እንደዚህ ቲሸርት ለብሳ ሱሪ ለብሳ መቆም እራሱ እየለባትም ገባቸ አደለ እዚ ጋ ማለት ነው ምክንያቱም እናንተ እዚ ጋ ሩታ አይኖ አውቃለሁ። እኛ ደስ ይለናል፣ ሩታ በቃ ለ በአንዴ ተሽሎኛል ብላ ተነስታ ምናምን ደስ ይለናል። ግን ደሞ ወደፊት ደሞ እንድትጎዳ አንፈልግም። ገባቸ አደለ። ምክንያቱም ይቺ ሴት ወልዳለች አራስ ናት። ገባችሁ ቲሸርት ለብሳ፣ ጠባብ የሆነ ቲሸርት በፊት የለበሰችውን ቲሸርት ለብሳ፣ ከዛ ሱሪ ለብሳ አቁማችኋት ነው የምታወሯት። ቁጭ እንኳን አታረጓት። ገባችሁ አደለም? ኢቭን ማለት ነው ትናንትና መጡ እንደዛው ማለት ነው አቁሟት፣ ምናምን ነው ትናንትና ቪዲዮ ራሱ ማለት ነው። ገባችሁ አደለ? እዚ ጋ ወዲያ አድርጎ ቢያንስ ተውት። እዚ ጋ እኮ ቢያንስ ማለት ነው አርባ ደቂቃ ይሆናል የተቀረጸው። ኢዲቲንግ ሲደረግ ምን ሲደረግ ተቆርጦ ነው ሀያ ደቂቃ ምናምን የተፖስተው ማለት ነው። ግን አርባ ደቂቃ ሙሉ አንድ ሴት ቆማ ማውራት ማለት አስባችሁታል? አስባችሁታል ማለት ኖርማሊ ሴቶች እሺ፣ ቆሙ፣ ችግር የለውም። ግን እሷ እዚህ ጋር አራስ ናት፣ ገባችሁ አይደለ? አራስ ሆና ግን እንደዚህ ቆማ መቀረጽ እኔ በጣም ነው ማዝንላት። ሩታ ማለት ተስማምታ ልሰራ ትችላለች፣ ተስማምታ ትስራ ግን እንዳትጎዳ በአራስነቷ የተጎዳችው ነገር መልሶ መቼም መቼም አይጠገንም። ገባችሁ አይመለስም መቼም በአራስነቷ የተከፋችሁ፣ በአራስነቷ የሆነ ሰው ያስከፋትን ሰው መቼም አትረሳም። በአራስነቷ በቃ ያልተጠገነ ወገብም ሆነ ምንም ሆነ መቼም አይጠገንም። ገባችሁ አደለ? በአራስነት የተጎዳችሁ ነገር እድሜ ዘላለሟ ነው ሚያሰቃያት። ስለዚህ ለዚች ልጅ ምን አለበት አንዱ እንኳን የሚያስብላት ሰው የለም ወይ? እኔ በጣም ነው ማዝ ነው የሆነለምን ነገር እሺ አሁን እዚህ ጋማ ቁጭ አድርጓት እያወሯት ነው፣ ደስ ይለኛል። እንደዚህ ቁጭ አድርጓት እንኳን አውሯት ያላሷን መስራት ስለማችሉ ማለት ነው። ግን እቺ አራስ ማለት ነው አንድ ወር እንኳን ማረፍ አችልም። እስከ ክርስት ክርስትና እንኳን የለም በእናንተ። ለነገሩ ግን አታርፉም። ትንሽ አንድ ወር የለም በእናንተ ባህል የለም። በቃ ረፍትም እያረግሽ አይደለም። ስለዚህ ትንሽ እዛ ሄደሽ ብታርፊ እዛ ደግሞ ብናግዛት ማን ታረሽ ይሻላል። እሺ ለማገዙ እሷን ለማገዛ ሰዎች ከሆነ እዚህ መታችሁ አግዟት እንጂ ከእናቴ ቤት አሁን እናንተ ተሸላችሁ። እናንተቃጣጣምእንዳሰባችሁሁንጥያቄ ነበረ ጥያቄ ሰው ለእያንዳንዱ መልሳለሁ ብዬ ተናግሬ ያለሁኝ አሁን አንቺ በመመልሰው ጥያቄያቸው ላይ አጠገቤ መሆን አለብሽ ነው። ጥሪ ያሳልኳት ምን ጠይቀሽ ነው አንደኛ የሚላትን ጥያቄ ልመልስ። ልጁ እዚህ ሆነ እሷን እንውሰዳት ለሚሉት ጥያቄ እኔ እናት የሌለ ጨዋታ ነው ይሄ። ማለት ፕራንክ ነው አይኖ አውቃለሁ። ግን ፕራንክ ስታደረጉ ደግሞ እንደዚያ አይነት ነገር ፕራንክ አይደረግም ማለት። ልጁ እዚህ ይቀመጥና እሷን ብቻ እንውሰድናትና እንውሰዳትና እናረሳት የሚለው ነገር ጭራሽ የሌለው ነው ፕራንኩ ማለት ነው። ነገር ግን ባይሆን እንኳን ከነ ልጅሽ ወስተን እኛ ማራስ አለብን። እዚህ ጋር እናቴን እያቸገርሽ ነው እና ደግሞ እየመጡ እዚህ ጋር እየቀረጹ እናቴን ምንትን እያደረጓት ነው። እየተደበቁ እየመጡ ከሚቀርጹ በቃ እኔ ፕራንክ ብሰራ ማለት ነው። ገባቸው አሁን ሜላት በሆነ ኔ ገባችሁ። እነዛ ባልሽም ማለት እዚህ ጋር ማለት ነው። ቪዲዮ ላይ ብቻ ነው የሩታን እናት እንደፈሩ ምናምን እናት ሽሉማ አባትሸሉማ ምኑ መጥቶ የሚቀርጹት ታውቃላችሁ ከዚህ በፊት የሩታ እናት እስከ አዲስ አበባ ድረስ ሄዶ አብርሽን አይተዋል፣ በአካል ማለት ነው አብረው ቁጭ ብሎ ቡና ጠጥቷል። ሶ ወት እኛን ለማስመሰል እዚህ ጋ ቀቀጫወታ እንኳን ተዉት። በቃ አንናገር ማለት ነው እንተ እዛው ተከድኖ ይብሰል እንበልና ማለት ነው። ነገር ግን እዚህ ጋ እኔ ሜላት ብሆን ማለት ነው እዚህ ጋ እየመጡ እናቴም እየተደበቀች ምናምን እናቴን አለች ወይለች እያሉ ከሚቀርጹ እኔ ጋ ትወኛለች፣ ችግር የለውም። እናብርሽም እንደፈለጉ መጥቶ ባልሽም ይቀርጻል እና እዛ እናውራለን እዚህ ጋ ጭቅጭቅ ከሚሆን ምናምን ስለዚህ እኔ ጋር ልውሰድሽ፣ እኔ ጋር ላርሰሽ፣ እዚህ ጋር እናቴን ብቻዋን ስለሆነች እዚህ ጋር እናቴ ይደክማታል፣ ታውቂያለሽ፣ እድሜዋም ትለቅ ስለሆነ ስለዚህ ጥሩ አይደለም ምናምን ብለህ በቃ ሪሊ አድርጋችሁ ፕራንክ ማድረግ አለቀ። እዚህ ጋር የማይመስል ነገር ነው። ፕራንክ ራሱ የምታረጉት ማለት ነው፣ አይኖ ፕራንክ ነው። ግን ፕራንክም ስታረጉ ደግሞ የሆነ በቃ ማስመሰልን ቻሉበት ማለት ፈልጌ ነው፣ እንግዲህ ማለት ነው። እና ልጅም ላያ አደለው፣ ልጁም አይወጣም፣ ልጄም አትወጣም ከሱ መጀመሪያ ልጅን ነው ልጅ የሰጠችው እሷ ናት። ስለዚህ እኔ እዚህ ቁጭ ብላ የአቅሜን ያህል ቢደግመኝ እንደ ድካሜ በበረታ እንደ ብርታቴ ማረስ ያለብኝን ማድረግ ያለብኝን ማቅረብ ያለብኝን አቅርባለሁ። እንዲትሄድወይ ገና ሲጀመር ላይ የሳምንት አይደል በሳምንት የሚመሪ ማቀናለብኝ ደግሞ እድግዬ ላለችው ነገር እናግዝሽ ፊቷ ብቻ ነው የቀለው ሰውነቷ አልጨመረም። ላለችው ነገር ፊቷ እየቀላ ከሄደ በኋላ ሰውነቷን ከመጨመር የሚከለክለው ነገር የለም። በአንዴ ደግሞ ፊኛ አይደለች እኔ ያለፋና አላወፍራትም። በሂደት ነው ቀስ በቀስ አሁን ደግሞ አፒታይት ራሱ አይከፈትም። የአራስ አፒታይት አይከፈትም። ለቅንገባችሁ አለም አይደለም። ቢያንስ እኮ ጥማ ሶስት ቀንም እንኳን የተመገበ ሰው እኮ ለውጥ ይኖራል። እና ያለው ሰውነቷ ነው። ፊቷ ከመቅላት ውጪ ሌላ ምንም ለውጥ ያየነው ነገር የለም ሳምንት ሲጀመር እዚህ ጋር ሩታ ማለት ነው። ሲጀመር ሰውነቷም እንትን ነው። ገባቸው አይደለ? ቢያንስ እርጉዝ ሆና እንኳን አንዳንድ ሰው እኮ በቃ አንገታቸው ይጠቁራሉ፣ ምናምን፣ ይወፍራሉ ምናምን ነው። እርጉዝ ሆና እንኳን በጣም ሴቶች ይለወጣሉ፣ በጣም በጣም ማለት ነው። ገባቸው በአስር ፐርሰንት በቃ የነበረች በጣም ኢቭን በጣም ነው የምትቀየረው። ሩታ ግን ጭራሽ አልተቀየረም። ስለዚህም ነው ሩታ አልወለደችም። ሩታ እንትን እርጉዝ አደለችም። ሩታ እንዴት እንደዚህ ወጣች? አሁን እንደዚህ እየወጣች ቪዲዮ ስለምሰራ ባልዮም፣ ደግሞ ባልዮ ባይ ደግሞ እየሄደ እያስጨነቃት በሱሪ እያቆማት ቲሸርት ለብሳ ምናምን እንደዛ ቪዲዮ ስለምሰራ ነው። እዚህ ጋር ሩታ አልወለደችም እኮ እንዴት ይሄ ሆድ ፌክ ነው እያሉ ነው ጨራሱ ማለት ነው ገባቸው። አ ሆዷን እንኳን በቃ ቀዳ ታሳየ እንዴ? ማለት ሆዷን ገልጣ አሳየች አደለ? በቃ ለመን ገልጣ ውስጡ ላይ እስከ እንትን ድረስ ማለት እስከ ሆዷ ድረስ ህፃኑ ያለውን ለምን አላሳየችም? ነው መሰለኝ አላውቅም። አይዶን ነው ወይም ደግሞ ሲትወልድ በቃ ልጁ ተጎትቶ ሲወጣ ለምን አላሳየችም ነው። እንደዛ ነው የሚያስመስለው። ምክንያቱም ኢቭን አላመኑም በአሁኑ ሰዓት ማለት ነው። ገባቸው አይደለም? ሩታ በፍጹም አልወለደችም። ልጁ ኢቭን እንኳን ልጁ የእንትና ልጅ ነው እየተባለ ነው። የእህቷ ልጅ የሚላት ልጅ ነው። ልጁ የሩታ ልጅ አይደለም የሚላት ልጅ ነው። ምናምን እንኳን እየተባለ ያለው ለምንድን ነው? እንደዚህ እየተደረገች ስለሆነ ነው። ገባቸው አንደኛ ሰውነቷ ስለቀነሰ ስላልወፈረች እንዴ ብዙ ጉዞ እኮ አንድ አይነት አይደለም። ግዴታ ር ጉዞች አንድ አይነት መሆን አለባቸው ማለት ነው ገባቸው፣ አይደለ? ስለዚህ ሩታ ምንድን ነው እንዴት አልወፈረችም? እንዴት በሱሪ ቆመች? እንዴት በአራስነት ተኝታ፣ ለምን ቅቤ ተቀብታ እየሸተተች፣ ለምን አልወጣችም? አጥሚት እየጠጣች ለምን በየጊዜው ለምን አልወፈረችም? ምናምን ነው በቃ እንደዛ ነው። ለዛ ነው ብዙ ሰዎች ሩታ አልወለደች እያሉ ድካምሽን አላየ ነው። ስለዛ እናግዝሽ። ከዛ በኋላ እናንተ ጋር እንደ እውነቱ ካሰባችሁለን ማለት ነው። በእርግጥ እያገዛችኋት ነው። አሁንም አንቺን የሚያቀምሽን አጥሚት ቤት ውስጥ ያለሽ እንደዛ ሆኖ መቀጠል ነው እንጂ ከእናት ቤት ተወስዶ፣ ሰውስ ምን ይላል ሲሰማ? እኔ ገና ኮቁስ ሊያደረቅ እንዴት በአንድ ጊዜ ይወፍራለሁ? አየሩን ቀየር ስታረጊት ነው ያለሁት የትም ምንም የተለየ ሀገር አደለም። ኮምቶች ያላችሁት አደለም። ሽ ከዜሮ አራት ዜሮ ሶስት ከዜሮ አራት ዜሮ ሶስት አይታችሁ ቀበሌ መቀያየር፣ ዜሮ ሶስት ለሚሰፈር ነው። ታውቃላችሁ። ቁም ነገር ነው ብላችሁ ካላችሁ ቁም ነገር እንደዚህ አይነት ቤት እኔ እኮ ቢገርምኝ ማለት ነው። እኔ ስለ ሩታ እኔ እንጃ የእውነት ለመናገር ሩታ በቃ ተናዳ ስታውራ፣ ወይ ደግሞ ሪሊ የሆና ስታውራ ማለት ነው እኔ በቃ የምትጎዳ ምናምን ነው የሚመስለኝ፣ የእውነት ለመናገር ማለት ነው። ምክንያቱም በዚህ ሰዓት እንደዚህ ተና እንደዚህ በቃ ብቻ ነኝ እንጃ። ማለት እንደ ሪሊ እንኳን ማለት ተውት፣ ሌላውን ተውት። ማለት እዚህ ጋር ተነጋግራችሁ እየሰራችሁት ከሆነ ደስ ይለኛል፣ የሆነ ለመናገር ማለት ነው። ምክንያቱም ሩታ አትጎዳን ብዬ ስለማስብ ማለት ነው። ግን ተነጋግራችሁ የማሰሩ ከሆነ ግን እዚህ ጋር ማለት ነው። ለሩታ አታስቡላ፣ ተውት ተው ሩታን ተዋት ሲጀመር አስባችሁላትም አታውቁም። ግን ለህፃኑ አስቡ። ለቤቢ አስቡ። ምክንያቱም ቤቢ ይጎዳል። እዚህ ጋ አብርሽም ተነጋግራችሁ ምሰሩ ከሆነ እኔ ደስተኛ ነኝ። ምክንያቱም ልጁ ስለማይጎዳ ማለት ነው። ገባችሁ አደለ? ግን ተነጋግራችሁ የማሰሩ ከሆነ በድንገት ሩታ ጡቷ ይደርቃል። በዚህ አጋጣሚ ማለት ነው። ጎግል አድርጉ። አራስ ሴት ስደነግጥ ምን ሲል ጡቷ ይደርቃል። ገባችሁ? ልጁን ማጥባት አይችልም። ስለዚህ ለቤቢ አስቡ። ፕራንክም ስታደረጉ ኃይለኛ ፕራንክ አታድርጉ። እኔ እንደዚህ ተናዳ እየሆነ በቃ በጣም ስታውረ ማለት ነው። እኔ ለእሷም ያስብላታለሁ ለቤቢ ራሱ አስባለሁ። ምክንያቱም በጣም ነው የሚጎዱት ሁለቱም ማለት ነው ገባችሁ አይደለ። እዚህ ጋር ተናዳ ምናምን ስታውረ ስደነግጥ ስትናደድ ጡቷ ሊደርቅ ይችላል። እዚ ጋር አራስ ናት እኮ ገና አራስ አስር ቀን ያልሞላ አራስ ናት። ስለዚህ አባካችሁ እያሰባችሁ ፕራንክም ስታረጉ ባልዮ ባይም ደግሞ እየመጣ ጓደኞችን እየላክ ቡችሎችን እየላክ ምናምን ሚጨቀጭቋት ምናምን ማለት ለልጅ እያሰብክ ለልጅ ማለት ነው ገባ አይደለ ወይኔ ፈጣሪ ትግስቱን ስጠኝ። እውነት ትግስቱእኛ ምን ማለት ነው። ለማንኛውም ቤተሰብ እንግዲህ ሩታም ደግሞ ከእናቴ እናንተ ተሽላችሁ አደለም እኔ የምትወስዱኝ ብላለች። እንግዲህ ቤተሰብ ፍራንክ ነው። ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። በተረፈ እስከ አሁን ድረስ የሰጠሁት አስተያየት ይበቃኛል ብዬ አስባለሁ። በአዲስ ቪዲዮ እስከምንገናኝ፣ ባይ ባይ ቤተሰብ